ሰበር ዜና የመንግስት ባለስልጣናትን የጫነ ሄሊኮፕተር ጎንደር ውስጥ ጎርጎራ አካባቢ መከስከሱ ተረጋገጠ ከወሎ ቤተ አማራ ግንባር አሳዛኝ መርዶ ተሰማ። አርበኛ ሃምሳ አለቃ አደም አሊ በዛሬው እለት መስዋዕትነትን መክፈሉ ተገለጸ። በዚህ ዙሪያ አፋባሃ በወሎ ቀጠና መግለጫ አውትቷል። በቆይታችን እናስደምጣችኋለን። በጎጃም ግንባር በዛሬው እለት ታሪካዊ ተጋድሎ ተፈጽሟል። ዝርዝሩን ትሰሙታላችሁ። ጥላት እየፈረሰና ለፋኖጅ እየሰጠ መሆኑ ተረጋገጠ። በዝርዝር እንመለከተዋለን። የሰባ ሁለተኛ ክፍለ ጦር አራተኛ ሻለቃ ድሽቃ ምድብተኛ የነበረ ወታደር የመከላከያን ሚስጥር ተናገረ። በቆይታችን ትሰሙታላችሁ። ፋኖ ማዳበሪያ በነጻ አከፋፈለ። ዘርዘሮን ትሰሙታላችሁ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ከጎርጎራ ቲቪ ዘገጅት ክፍል የዘወትር ሰላምታችን ይድረሳችሁ። ጋዜጠኛ ፋኖ ደረበ መኮንን ነኝ። ከግዳጅ መልስና በእረፍት ጊዜ ሁሌም ደወትረው የግንባር መረጃዎችን በማጋራል ላይ ይገኛለሁ። ነባሩ ቻናላችን በመዘጋቱ የተነሳ ለሳምንታት መረጃ ሳንለዋወጥ ብንቆይም ከእንግዲህ በየዕለቱ መረጃ ስለምናደርሳችሁ አዲሱን ቻናላችን በማስተዋወቅ ጎርጎራ ቲቪ ተጽዕኖ ፈጣሪ ሚዲያ ሁኖ እንዲቀጥል የበኩላችሁን ጥረት እንደምታደርጉ ስለምናምን አሁኑኑ ሰብስክራይብ የሚለውን በተን እንድትጫኑ ልናስታውሳችሁ ወደድን። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ዜና ጎርጎራ የተሰኘው የዕለት ፕሮግራማችን ከሀፍታ ቆይታ በኋላ ይቀርባል። እስከ ዝግጅታችን ፍጻሜ ድረስ እንድትከታተሉን በአክብሮ ጋበዝን። ጎርጎራ ቲቪ ከእውነት ጋር። አሁን ዘርዘር ዜናዎችን የምናቀርብበት ሰዓት ላይ እንገኛለን። በዚህ መሰረት ቀዳሚው ወዳደረግነው ዜና ስናልፍ ከወሎ ቤት አማራ ግንባር አሳዛኝ መርዶ ተሰማ። አርበኛ አምሳ ለቃደ ማሊ በዛሬው እለት መስዋዕትነት መክፈሉ ተገለጸ። ይህንን አሳዛኝ ክስተት ተከትሎ ከአፋ ባህ ወሎ ቀጠና የተሰጠ የሀዘን መግለጫ ደርሶናል። እንደሚከተለው ይነበባል። እሁድ ሰኔ 8 ቀን 2017 ዓ.ም አርበኛ አምሳ አለቃ አደማሊ በዛሬው እለት የህይወት መስዋዕትነት መክፈሉን ለወገናችን ስናሳውቅ በህይወት ዘመኑ የፈጸማቸው ጀብዶች ከግምት በማስገባት የዛሬው ክስተት ልደት እንጂ ሞት እንዳልሆነ በማመን ጭምር ነው። በሰሜኑ ጦርነት ወቅት ወጣቱን በማደራጀትና በመምራት ታሪክ የሰራው ይህ ጀግና በፋኖ ትግል ውስጥም የአፋ ባህ ወሎ ቀጠና አደራዊ ኢንዶክትሪኔሽን መምሪያ ኃላፊና የንጉሥ ሚካኤል አሊ ክፍለጦር ጦር አዛዥ ሆኖ በመታገል እና በማታገል ላይ ነበር። ለአማራ ህዝብ ህልውና ረሲላ ዓመታት በጽናት ቁሞ የታገለ እና ያታገለ ግንባር ቀደም ጀግና ነው። ከደሴ ከተማ በስተምዕራብ ባለው ቀጠና ማለትም ለጋምቦ መሃል ሳይንት መካነ ሰላም ከላላ አማራ ሳይንት ወግዲና አካባቢው ይንቀሳቀስ የነበረ የፋኖ ኃይልን ከሌሎች ጓዶቹ ጋር በመምራት መራራ ተጋድሎ ሲፈጽም የነበረ አርበኛ አምሳለቃ አደም አሊ። የሰሜን ምስራቅ እዝ ስምንት መቶ አንደኛ ኮር በርካታ ሰራዊት አርማ ብተና ፖሊስና ሚሊሻን ላለፉት ሁለት ዓመታት በጽናትና በጀግንነት በመፋለም እልቆ ቢስ የጠላት ኃይል አባላትን የደመሰሰ ቆፍጣና አርበኛ ነው። ሁለተኛ አማራ አልኮንም አትግደሉኝ ያለችው ሕፃን የጭንቅ ድምፅ አስታወሰና በየቦታው የሚገደለውን አማራ ድምፅ በማሰብ ጠመንጃ ያነሳው አርበኛ ሀምሳ አለቃ አደም አሊ ከሰሜኑ ጦርነት ወዲህ በተጀመረው የፋኖ ትግል ሂደት አይደፈረ የተባለውን በመድፈር በተደጋጋሚ ፊልም የሚመስሉ ጀብዶችን መፈጸም እየቻለ ነው። ለአብነት ያክል በምዕራብ ወሎ ቀጠና ለጋንቦ ወረዳ ውስጥ በገነቴ ግንባር የሰሜን ምስራቅ እዝ 801ኛ ኮር በአምስተኛ ክፍለ ጦር ሰራዊት ተሽከርካሪዎችን በማጋየት ተደጋጋሚ ድል የተቀዳጀ ደፋር ጦረኛ ነው። በአምስተኛ ክፍለ ጦር በነ ኮሎኔል ብርሃኑ እየተመራ አርበኛውን ለመደምሰስ ለጋንቦ ገብቶ ሰበርሳ ካሲል ጀግናው አርበኛ አደም አሊና ሰራዊቱ ባደረሰበት ሰብአዊ ኪሳራ የተነሳ ለጋንቦ ወረዳ ከሚ ከሚገኙ ሶስት ከተሞች አንዷ የሆነችውን ጊምባ ከተማ ውስጥ የ45ተኛ ክፍለ ጦር ካምፕ የሆነውን መካነ ኢየሱስ ግቢ ጀርባ የጃምላ መቃብር በመቆፈር በርካታ ኃይሉን ሲቀብር ከርሟል። የጠላት ኃይል በየጊዜው ለግዳጅ ሲወጣ የራሱን አስክሬን ጭሮ የሚመለሰው በጦር ጠበብቱ አርበኛ አደም አሊ የውጊያ ፍልስፍናና ብቃት ነው። አርበኛ አደም አሊ ወግዲ ወረዳ ጎረንጂ ቀጠና ውስጥ በሽርጥ ቦምብ ታቅፎ ወደ መከላከያ ሰራዊት ምሽግ በመጠጋት አስፈሪውን የጉለሌ ምሽግ መስበር የቻለው፣ ይህ ደፋር አርበኛ በጨለማ ጭምር ባትሪ እያበራ በድፍረት ተስቦ ጥላትን በመጠጋት ቦምብ በመጣል ይታወቃል። በቦምብ ውሮራ ወደር የለሽ የተባለው አርበኛ አደም አሊ ከለላ ወረዳ ጠላት ከቦት ሳለ በጀግንነት ከበባ ሰብሮ በርካታ ጠላትን ደምስሶ በመውጣት ይታወሳል። በአማራ ሳይንት ወረዳ በምባር በመካነ ሰላም በኩል ሙዲ ልላ ታዳጊ ከተማ ላይ እንዲሁም በከለላ ወረዳ ውስጥ በደገርና ወርቄ ቀጠናዎች የጥላትን አከርካሪ የሰበረ የጥምር ጦር መቅሰፍት መሆኑን ልብ ይላሉ። ገነቴ ከተማ አቅራቢያ የአርማ ብተናዎችን ምሽግ ከጥቂት አጃቢዎች ጋር ሆኖ በመስመር አርማ ብተናዎችን አፈር ያስጋጠ እና ከለላ ውስጥ በስቁልል ላይ ከአራት ወረዳ የተውጣጣ ጥላት በመመከት ከስልሳ ያላነሰ ሰራዊት ደምስሶ በርካቶችን ያቆሰለ ነው። በጥቅሉ ለአማራ ህዝብና ለትግሉ የታመነ ገንዘብና ጥቅም የማያታልለው እንዲሁም ጽኑና ቆራጥ አርበኛ ነው። ድል ያለ መስዋዕትነት፣ ጦርነት ያለ ተኩስ አይሳካምና ዋናው ቁም ነገር የእሱን ፈለግ ተከትሎ ጀግንነቱን አስቀጥሎ አላማውን ማሳካት ስለሆነ እኛ የትግል ጓዶቹና የስጋ ወንድሞቹ በዚህ ሁሌም እንደታጠቅን በጽናት እንቆማለን። ጦርነቱንም በድል እንወጣለን። በመጨረሻ ድርጅታችን ለወዳጅ ዘመድ እና ለመላው ሰራዊታችን መጽናናትን ሶብረን ይመኛል። ታጋይ ይሰዋል፣ ትግል ይቀጥላል። ድላችን በተባበረ ክንዳችን። የአማራፋኖ ብሔራዊ ኃይል አፋብሃ ወሎ ቀጠና እሁድ ሰኔ 8 ቀን 2017 ዓ.ም ወሎ ቤት አማራ የተከበራችሁና የተወደዳችሁ አርማጅ ተመልካቾቻችን የሰማችሁት የአማራ ፋኖ ብሔራዊ ኃይል አፋባ ወሎ ቀጠና ያወጣው የሀዘን መግለጫ ነበር። አርበኛው ሀምሳ አለቃ አደም አሌ እጅግ በጣም ጀግና መሆኑን በተደጋጋሚ በሚሰራቸው ኦፕሬሽኖች ያስመሰከረ ነው። ማጣት በጣም አሳዛኝ ነው። ጎርጎራ ቲቪ ለአርበኛው ቤተሰቦች እንዲሁም ለትግል አጋሮቹ መጽናናትን ይመኛል። የጀግና ከ2013 እስከ 2015 ዓ ም በተካሄደው የሰሜኑ ጦርነት ወቅት ደቡብ ወሎ ዞን ውስጥ ህዝባዊ ሰራዊቱን በመምራት ገነቴና ቃስታ ጨምሮ እስከ ደሴ ያለውን ቀጠና ነፃ ያወጣው የወገን ጦር አንዱ ጠርናፊና ከሚያዝያ 2015 ዓ ም ጀምሮ ደግሞ በፋኖነት በምዕራብ ወሎ ግንባር በተከታታይ የጦር ሜዳ ጀብዱ በመፈጸም የሚታወቅ ነው። በዚሁ በወሎ ግንባር የአማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ኮር ሁለት ዞ ብላምባ ክፍለ ጦር አምስተኛ ሻለቃ ዳውንት ላይ ታላቅ ጀብዱ መፈጸሙ ታውቋል። አፋ ባህ ምስራቅ አማራ ኮር ሁለት ዞ ብላምባ ክፍለ ጦር አምስተኛ ሻለቃ መነሻውን ወልዲያ ከተማ ያደረገ አርማ ብተናና ሚሊሻ አንድ ተሳቢ ማዳበሪያ በውድ ዋጋ ለኅብረተሰቡ ለመሸጥ እየተጓጓዘ ባለበት ውጊያ ከፍተው በርካታውን ወታደር በመደምሰስ እና በማቁሰል ማዳበሪያውን ከነ መኪናው በመማረክ እና በማራገፍ ለ07 ቀበሌና ለ022 ቀበሌ በነፃ እንዲከፋፈል አድርገዋል። ይህንን ውርደቱን የተከናነበው ጸረ ህዝባዊ ፋሽስት አገዛዝ ከህዝቡ ማዳበሪያ ስም ሊዘርፍ ከደላንታ በርካታ ዙፋን ጠባቂውን የመከላከያ ልቢያ መጣም። በልባሎቹ ብርቱ ተጋድሎ በማድረግ ወደ መጣበት መልሰው ቀጠናዎችን ይዞታቸውን በማስከበር ጭምር ታላቅ ጀብዱ ፈጽመዋል። ወደ ሌላኛው ዜና ስናልፍ የአፋባ በጎጃም ቀጠና በተለያዩ ግንባሮች ድል መቀዳጀቱ ተገለጸ። አንደኛ ክፍለ ጦር ኮሎኔል ታደሰ ሙልነ ብርጌድ ልዩ ኦፕሬሽን ሰርቷል። የኮሎኔል ታደሰ ሙልነ ብርጌድ በዛሬው እለት ዳጊ ካምፕ ላይ ተወርውረው በመግባት ንስሮቹ ጊዮን ሻለቃ ጥላት የአርሶ አደር መሳሪያ አስወርዳለው በማለት በገጠር የተንቀሳቀሰ ሲሆን ንስሮቹ በተደራጀ መረጃ ተከታትለው በተጠና መንገድ ለብዙ ወራት ይዘውት የቆዩትን ምሽግ ሰብረው በመግባት በርካታ የሆኑ የዝናብ ልብሶችን በማረክ የቻሉ ሲሆን ለረጅም ወራት ካምፕ ሰላም በአድርገው ቆይተውበት የነበረውን ቦታ በማውደም ቁሳዊ ጉዳት በማድረስ የጥላትን እቅድ በማክሸፍ ውጤታማ በሆነ መንገድ ግዳጃቸውን ፈጽመው ወጥተዋል። ጥላት እየፈራረሰና ለፋኖ እጅ እየሰጠ ነው ተባለ። ብርሃኑ ጁላ የሚመራው የአብይ ስልጣን አስጠባቂ አራዊት ሰራዊት ወጣቶችን እያፈነ ወደ ማሰልጠኛ ቢያስገባም እንዳሰበው ሳይሆን ለቀርቷል በዛሬው እለት የቀኝ ጌታ ይፍታይ ንጉሥ የስድስተኛ ክፍለ ጦር በላይ ዘለቀ ብርጌድን የተቀላቀሏሉ። ከእነዚህም መካከል አራቱ የሐረርጌ ኦሮሞዎች ናቸው። በፍላጎታቸው መሠረት እነሱንና ሌሎችን ወዲያውኑ አስፈላጊውን ሰነድ አሟላትና የመሳሪያ ካሳ በመስጠት ወደ ቤተሰቦቻቸው መሸኘት ተችሏል። በዚሁ በጎጃም ግንባር በዛሬ ሁለት ስዴ ከተማ ተደብቆ ከሚገኘው ገዳይና ዘራፊ ኃይል መካከል ቱሳ የተባለ የሰባ ሁለተኛ ክፍለ ጦር አራተኛ ሻለቃ ዲሽቃ ምድብተኛ የነበረ ነገር ግን የአብይ ወንበር አስጠባቂ መሆን አልፈልግም በማለት ፋኑን ከነሙሉ ትጥቁ ማለትም አራት ካዝና አንድ መቶ ሀያ ጥይትና አንድ ጥቁር ክላሽ በማያዝ በመዝገብ ጮቄ ብርጌድ ተቀላቅሏል። ይህ ወታደር ነው የመከላከያ ሚስጥር፣ የተናገረው የአብይ አህመድ ስርዓት ገዳይ ዘራፊና ርኅራሄ የሌለው ነው። የገን ሁሉ ምቱ አማራ ነው እያለ ሲለን ነበር። በዚህም እኛ ንጹዋን ሲገደሉ በማየታችን እየጠፋን እየወጣን ነው ሲል የፋሽስቱ አብይን ጉድ በዛሬ ዕለት ፋኖን የተቀላቀለው ቱፋ ኪልል ለህዝብ ተናግሯል። የመንግስት ባለስልጣናትን የጫነ ሄሊኮፕተር ጎንደር ውስጥ ጎርጎራ አካባቢ መከስከሱ ተረጋገጠ። ይህንን ተከትሎ የአፋባ ጎንደር ቀጠና ሕዝብ ግንኙነት መምሪያ ኃላፊ አርበኛ ዮሐንስ ንጉሱ ምሽቱን ባስተላለፈው መልእክት በተደጋጋሚ በጎንደር አስገዳጅ ፖለቲካዊ ትዕይንት ማድረግ አለብን በሚል ህዝባችንን ሲያዋክብና ሲያሰቃይ የከረመው የአገዛዙ ሹመኛ ዛሬ በጎንደር ዩኒቨርሲቲ ያሰበውን ወከባ እንዲገታ በተደጋጋሚ ማስጠንቀቂያ ስናስተላልፍ የቆየን ቢሆንም ችላ ብለው ማስጠንቀቂያውን ተላልፈው ውለዋል ያለ ሲሆን ዛሬ አመሻዥ ከጎንደር ጎርጎራ በሄሊኮፕተር ሲበሩ የነበሩ የአገዛዙ ሽመኞችና ሄሊኮፕተሯ በእሳት ነደዋል። የሟቾችን ማንነት ለማረጋገጥ ምሽቱ አስቸጋሪ ቢሆንም ከፍተኛ የአገዛዙ ሽመኞችና ሄሊኮፕተሯ ግን በድጋሚ ወደ ጎንደር አይበሩም ብሏል አርበኛ ዮሐንስ። የተከበራችሁና የተወደዳችሁ የጎርጎራ ቲቪ አድማጭ ተመልካቾቻችን ለሰዓቱ የያዝንላችሁ መረጃዎች የእስካሁኖቹ ነበሩ። በቀጣይ የጎርጎራ ዜና ፕሮግራም መልሰን እስከምንገናኝ ጤና ይስጥልን።